የእውነት እርግጠኛ ነሽ የሰይፉ ፋንታውን ልጅ ነሽ አንቺ ወላሂ አልኩህ እኔ ምን አሳዋሸ እኔ አሁን ለቀልድ ነበር የመሰለኝ ግን ግንባርሽንም አፍንጫሽንም ምናምን ሳየው እውነት ነው የሰይፉ ፋንታውን ልጅ ነው መትመስሲው ታስታውቂያለሽ በደንብ ትላንትና ዲጄ ሳት ላይ ቀርቤ ሁለት ሴፉ ፋንታውን አባቴ ነው ብዬ ነበር። ከሰሞኑ ስላሉት ጉዳዮች ብዙ ሰው ሀሳብ አስተያየት ሲያቀርብ ነበረ። ይህ ጉዳይ ወደ ዲኤንኤም ያምራ ብሎ ብዙ ሰው ጉዳዩን ወደ መረረ ነገር በመውሰድ በተለያዩ ቦታዎች ሀሳብ አስተያየት ሲሰጡበት ቆይተው ነበር። ስለ ጉዳዩ ሰይፉስ ምን ይላል? ከዚህ በኋላስ ምን አይነት መልእክትን ያስተላልፋል ተብሎም እየተጠበቀ ነበር። ይህ በእንዲህ እንዳለ የሰይፉ ልጅ ነኝ ያለችው ብዙ ነገርም እየማለች ስትናገር ሲናገር የነበረችው ግለሰብ ሁለተኛ ቪዲዮ ያልተጠበቀ ሰርታለች። አረጋጉት ስትልም ተሰምታለች። ሰይፉን ከሰሞኑ ስሙ እንዲነሳ ስላረገበት ይህ የላይቭ ቆይታ እንዲሁም ይቺ ልጅ ለሁለተኛ ጊዜ መጥታ ሌላ አዲስ ነገር ስለተናገረችው አዲስ ጉዳይም በዝርዝር እናካፍላችኋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆነ መረጃ ዛሬ ብቅ ብለናል። ለቻናላችን አዲስ አዲስ ከሆኑ ሰብስክራይብ በማድረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን ቀጥታ የሚዘንላቸው ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ጉዳዩን ላልሰማችሁት ያህል ጉዳዩን በዝርዝር ትንሽ ገለጻ እንዳረግላችሁ ይህንን ልበላችሁ። ይህ ጉዳይ ከሁለት ከሶስት ቀን በፊት የተለቀቀ የቲክቶክ የላይቭ ሪከርድ ነው። ያም የቲክቶክ የላይቭ ሪከርድ የሆነች ግለሰብ ሰይፉ የእኔ አባት ነው፣ እኔን ወልዶኛል፣ እስካሁንም ግልጽ አላደረግኩ ነበር አሁን ወደ ሚዲያ መጥቻለው ስትል ከኢሳቅ ከሚባል ቲክቶከር ጋር የቲክቶክ ላይቭ ቆይታ አድርጋ ነበር ታዲያ በዛም ቆይቷ ይህ ቲክቶከር እውነትሽን ነው ወይ ይህ ነገር ያስጠይቃል ውሸት ከሆነ የስም ማጥፋትም ከሆነ ሌላ ጣጣም ያመጣብሻል ስለዚህ ውሸትሽን ነው ወይስ እውነትሽን ነው ሲላት ይቺ ግለሰብ የአምላኳን ስም እየጠራች እየማለች ሰይፉ አባቴ ነው እኔ 23 አመቴ ነው በቅርቡ ነው እናቴም የነገረችኝ ብላ በዛው የቲክቶክ ላይፍ ላይ ጉዳዩን እየማለች እውነታም እንደሆነ ጭምር ለህዝቡ ስትናገር ተመልክተናል። ከዛም አልፎ አንድ ጠበቃ ወደዛው የቲክቶክ ላይፍ ላይም ገብቶ ከእሷ ጋር የተለያዩ ቆይታዎችን አድርጓል። በዛም ቆይታ እሷ ደግማ ደጋግማ አባቷ እንደሆነ ይህን ነገር ግን ያወቀችው በቅርቡ እንደሆነ 23 ዓመቷም እንደሆነ አያይዛ ተናግራለች። ታዲያ እንግዲህ ይህ ጠበቃ በላይፍ ቆይታም አብሯት የነበረው ግለሰብ ኢሳቅን የሚባለው እንደጠየቃት እሱም ጠይቋታል ይህ ነገር ውሸት ከሆነ አውቀሽ ለመፈመስ የተለያዩ ነገሮችንም ለማድረግ የሚደረጉ ጥረቶች ብዙዎችም እንደሚያረጉት እየሄድሽ ከሆነ በተለያዩ ነገር ያስጠይቅሻል፣ እውነት ነው ወይ ሲላት፣ ይህንንም ጠበቃ ስለ ጉዳዩ እውነት መሆን አስረድታለች። ታዲያ በዛ በነበራት የቲክቶክ ላይፍ ቆይታ ሁለቱም ግለሰቦች ሲያናግሯት የነበሩት ቲክቶከሮችም እንዲህ ብለዋታል፣ እውነትም ግንባርሽና ፊትሽ አካባቢ የመመሳሰል ነገር አላችሁ። እኛ ቀጥታ ልጁ ነሽ እያልም ባይሆንም የሆነ ነገራችሁ ይመሳል ያሳሰላል ሲሉም ገልጸው ተናግረዋል። ታዲያ ከዚህ በኋላ ነበረ የቲክቶክ ላይፍ ቆይታ በተለያዩ ቦታዎች እየተሰራጩ በዩቲዩብም እየተለቀቁ የሰይፉ ልጅ መጣች እየተባለ የተለያዩ ንግግሮችን ብዙዎች ሀሳብ፣ አስተያየት ሲሰጡበት የነበረው። ከዛም አልፎ አንዳንዶች ቀልድ በመሰለ መልኩ የተለያዩ የፌስ ኮሜንቶችን በመስጠት ጉዳዩን እንደ ማዝናናት ሲወስዱት ነበር። ሌሎች ደግሞ የለም የለም፣ እቺ ልጅ እውነታ ተደብቆ መቅረት የለበትም እውነታ እሷ ጋር ጋር አለ እንስማት ትንሽም ቢሆን መልኳ እሱን ይመስላል ሲሉ ብዙዎች ስለ እሷም ሲናገሩ ነበር። ሰይፉም ዴኔ ምርመራ እንዲያደርግ ሲያዙ መልእክት ሲያስተላልፉ አይተን ነበር። ከአዝናኑን ኮሜንቶች እንደውም አንዱ በጣም የሚያስቅ ሆኖ አግኝተነዋል። ሰይፍ ሻ ጸጉር የለውም ብለሽ ነው ወይ ዴኔም ከጸጉሩ አይወሰድም ብለሽ ነው ወይ እንደዚህ አይነት ጣጣ ይዘሽ የመጣሽው ብሎ አንዱ የሚያስቅ አነጋገርም በዛው የቲክቶክ ላይቭ ላይ ኮሜንት አድርጎ ነበር። ታዲያ እንግዲህ ይህ በእንዲህ እንዳለ እንደዚህ ለቀልድ የሚባሉ የሚለቀቁ ነገሮች ዋጋ ያስከፍላሉ። ምክንያቱም የዛን ሰው ቤተሰባዊ ግንኙነት ሊበጠብጡ ይችላሉ በማይሆን ነገርም የዛን ሰው ስም ሊያጠፉ ስለሚችሉ። ታዲያ ይህ ከተለቀቀ በኋላ በተለያዩ ሚዲያዎች መሰራጨቱን የተመለከተችው ይህን ነገርም የተናገረችው የጉዳዩ ባለቤት የሰይፉ ልጅ ነኝ ብላ የመጣችው ግለሰብ በድጋሜ በቲክቶክ አካውንቷ አንድ ቪዲዮ ለቃለች። እሷም በዛ ቪዲዮ የተናገረችው ይህ ነገር በአንዴ በሚዲያው ሲሰራጭ እንዳስደነገጣት እኔ ሌላ የፈለግኩት ሰይፉ ለሁሉም የድሆች አባት ነው። የሚሰራውም ስራ በጣም እምወድለት ነው። በጣምም ስለማከብረው ያንን ተጠቅሜ ለሁሉም አባት ነው የሚለውን ለመግለጽ ስለፈለግኩ ነበር፣ እንደዛ በሲሪየስ ሳውራ የነበረው እንጂ እኔ ምንም አይነት ግንኙነት የለኝም፣ ሰይፉም አባቴ አይደለም የውነት ስትል ተሰምታለች። ታዲያ ይህ ጉዳይ በመስፋቱ የተለያዩ ጣጣዎችን ወደፊት ሊያመጡብኝ ይችላሉ ብላ ከማሰብ አስቀድማ ይህንን የተለያዩ የቅርታ ቪዲዮች በቲክቶኳ በመጥለቅ ተመልክተናል። ታዲያ በስተመጨረሻም ያጋራችው ይህንን ቪዲዮ ነበረ። ብዙ ሚዲያ ላይ ምናምን እየተቀባበሉት እንትን እያሉ ነው። እኔ ሲጀመር የፍቅሬን ነው በቃ፣ እሱን ማግኘት ስለፈለኩኝ ነው አባቴ ነው ያልኩት። ምክንያቱም እንደዚህ ካልሆነ ያው መቅረብ እንደማልችል ስለማውቀው፣ በጣም ስለምወደው፣ በጣም ስለማከብረው፣ በጣም ትልቅ ቦታ ስላለኝ ነው ለሱና ታዲያ እንግዲህ ብዙዎች ይህንን ቪዲዮ ከተመለከቱ በኋላ ለምንድን ነው በእንደዚህ አይነት መልኩ የታዋቂውን አርቲስት ስም ማንሳት የፈለግሽው? ሰይፉን ብታደንቂው ብትወጁ ብታከብሪው፣ በእንደዚህ አይነት መልኩ ለምን ወደ ሚዲያ መጥተሽ የዚህን ታዋቂ ጋዜጠኛ በብዙ ሰዎች ዘንድ የሚወደደውን የሚከበረውን ግለሰብ በማይሆን ስም ለምን ልታስጠፊው ፈለግሽ? በማለት ብዙዎች ወቀሳቸውን ሲያደርሷት ተመልክተናል። ስለ ጉዳዩ ግን እኔ በአጭሩ ፕራንክ ለማድረግ እንዲሁም ጉዳዩ ወደ ሚዲያ በስፋት ከሄደ እሱንም እንዳገኘው ምክንያት ይሆነኛል ብዬ ከማሰብ የተናገርኩት ነው እንጂ ከሰይፉ ጋር ሌላ ምንም አይነት ግንኙነት የለኝም፣ ስትል ተሰምታለች ማለት ነው። እንግዲህ እንደዚህ አይነት ጉዳዮች ስም በማጥፋት የተለያዩ ወንጀል እና ክስ ሂደቶችን እንደሚያስከፍቱ ይታወቃሉ። ስለዚህ እንደዚህ አይነት ነገር የምትሰሩ ሰዎች በተለይ ደግሞ የፈጣሪን ስም እየማላችሁ እከሌ ልጄ ነው እከሌ አባቴ ነው እያላችሁ ወደ ሚዲያ የምትመጡ ሰዎች የእውነት ተጠንቅቃችሁ ቆም ብላችሁ ልታስቡ ይገባል ብለን ነው የምናስበው። አንድ የዛን ሰው ስም ሊያጠፋ ይችላል። ሁለተኛ ደግሞ እዛ ሰውዬ ላይ የሚገኙ የራሱ የግል ቤተሰቦቹን በእንደዚህ አይነት መረጃዎች ምን አይነት ነገር ውስጥ ይገባሉ ተብሎ ማሰብ ያስፈልጋል። አሁን ይሄ ሰይፉ በተለቀቀው ቪዲዮ ቤተሰቦቹ የማይሆን ስም ሊሰጡት ይችላሉ። ከባለቤቱ ጋርም ሌላ የማይሆን ነገር ውስጥ ሊገቡ ይችላሉ። ታዲያ እንደዚህ አይነት ነገሮችን ቆም ብሎ ምን አይነት ነገር ሊያመጣ ይችላል እዛ ሰው ላይ፣ እንደዚህ ስናገር እዛ ሰው ላይ ምን አይነት ነገር ያስከትላል ተብሎ ቆም ተብሎ ሊታሰብ ይገባል ብለን ነው የምናስበው። ስለዚህ ይህችም ልጅ አሁን ላይ በአንዴ ቪዲዮ መሰራ ቱ አስደንግጧታል ጉዳዩም የውሸትና እንዲሁ ዝም ብላ እንደተናገረችው ነው ገልጻ የተናገረችው ይቅርታ ምጠይቃለሁ ስትል ነው የተሰማችው ስለዚህ እባካችሁ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ቆም ብላችሁ አስቡ ለማለት ነው እኛም የምንፈልገው ማለት ነው ጠቅለል ባለ መልኩ ይዘንላችሁ የመጣ ነው ከሰሞኑ ወዲያው ዲ ሲሉ ከቆዩት ጉዳዮች መካከል ነበረ እንግዲህ በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ ሰላም